አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበሯቸው የቻለሬት ተከታታዮች ወደ ቤተሰቦቿ ላይ እንደችላችው አልሐምዱሊላህ ሰላም ነው ይመያላችሁበት ሰላማቸው ብዙ ትትረፍ ይበልኝ። ሮመዳን እንዴት አድርጎ ይዟችኋል? ስራው ጋራ አላ ሮመዳናችንን ከሚራቡት ሳይሆን አጅሩን ከሚያገኙት ያርገን። ከርሞም ሰው ይበለን ሞ ከተጠቀሙት ያድርገን። ስራው ጋር ደግሞ ብርታቱን የሚስጠለውላችን ነምና ያው እሱ እያን ዛሬ ይዤላቸው የመጣሁት መግቢያ ላይ እንዳያችሁት ቤተሰቦቿ ጋር ተገናኘ መሻ ተባረክላ ተባረከላ። ደስ ይላል፣ ያምር እኔ ስለ ሰው ማውራት አልችልም፣ አልወድም። ግን ዛሬ ሳያቸው ልብ ና ያለኩት ማለት ላይ እኔ እኛም አላ ስባነ ታላ ከነፍቅ ናቸው። ቤተሰቦች ጋር ያገናኘን አፍቀው ናፍቀው እንደዚህ ቤተሰብ ጋር ሲገናኙ ደስ ይላ። ቤተሰቦቻችንን አላ ይጠብቃቸው። ምንም ክፉስ አይነካቸው። ክፉስ አይነካን። ያገናኘን አሳዘነችኝ። አውሶ ሙሉ ቤተሰቦችን ሳገኝ አባቴን አላገኘሁትም። በህይወት አለች እንግዲህ ያላ ተገስቶን ስተሽ ምን ይባላል። ሁላችንም ነን በስደት እያለን ብዙ ነገር አጥተናል። እንግዲህ ህይወት እንደዚህ ነው። አንዱ ሲወስድ፣ አንዱ ሲተካ ነው እና እናም እንኳን ደስ ያለሽ ሱመያ፣ ጀግና ነሽ። ባልሽም ጋር አላህ ያስታርቅሽ። ባልና ሚስት ተፋቱ አይባልም ብለዋል ረሱል ሰለላ ሰለም። ባልና ሚስት ሲፈታ መሬት እና ሰማይ እንቀጠቀጣ ብለዋል እና እና ታረቁ እንግዲህ። በመካከላችሁ ያለውን አላህ ስብሐነሁ ወተዓላ ነው የሚያውቀው። ታረቁ። የልጆች ማባት ስለሆነ ምናልባት አንቺ ታገቢ ባል ታገኛለሽ፣ ግን የልጆች አባት አታገኝም እና ለልጆች ስቴ የእውነት ተጣርታችሁ ከሆነም ታረቁ። ቤተሰቦች ጋር እንደተገናኘሽ ሰኢድም ጋር ታረቂ ማለት ነው። እውነት የሚያችን ታዩን ነው ማን የሚሏት እሷን አግብቶም ከሆነ ችግር የለውም። ይበቃችኋል። ከቻለ እኮ አራት ማግባት ይችላል ማለት ነው እና ይበቃችኋል። እሷ ጋር ምህቱ ናችሁ፣ ተስማምታችሁ ማለት ነው። ምንም ማድረግ አይቻልም እና፣ እንኳን እንደሳለሽ የቤተሰቦች ለክም ሰለምቴናት ሱመያ ማለት ነው። ኮፈዝ ነቅ መሻለ ሰለምቴ ናት መስለም ማለት ነው። መዲናዋ ጠንካራ ናት። አሁን የሚያበርታሽ እስከ መጨረሻው ድረስ ቤተሰቦችንም ወደ ቀናው መንገድ ይምራለሽ። አንቺ የሚያበርታሽ እስከ መጨረሻ አውላለውኝ እና ሲገናኙ እንዴት ነው ደስ ያሉኝ ጌቷ ጋር እናቷ ጋር ወንድሟ ጋር እንዲሁ አባቷን ባታገኘውም እና በጣም ደስ ይላል። ሁላችንንም ላ ቤተሰቦቻችን ጋር ያገናኝን በሰላም በአማል እና ውድ ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ አበረታቶኝ። በቻናል አዲስ የሆናችሁ የዲዮ መግቷን በማብራት ቤተሰቡኑ ማለት ነው። ሰው ጥሩ የምመለቃቸው ቪዲዎች እንዲደርሳችሁ እንሻላ ለእናንተ ይጠቅማል የሚለውን ነው ይዤ የምመጣው። ላይክ ሼር አርጉ ማለት ነው፣ እንዲሁም ሰብስክራይብ አርጉ። እናም ሱመያ ጀግናሴ እናት ማሻላ ተባረከላ። ከየመን ኢትዮጵያ ሁለቶቹንም ልጆቿን ይዛ ማለት ነው። ማሻላ ተባረከላ እና ጎበዝናት የጎንደር ልጅ ልጅና መሰለኝ እሷ ሰይድ የኦሮሞ ነው መሰለኝ አንገዛ መሰለኝ ሩቅ ነው ግን ሀገራቸው ያው እንግዲህ የሩቅ የልብ ሩቅ ነው እንጂ ሀገረ ሩቅ አይኖረውም ከተስማማችሁ ትገናኛላችሁ እና ባልሽ ከተስማሙ ባይነኝ ኔ ማለት ነው እና ጀግና ነሽ አንቺ መሻላ ተባረከላ ልክ ደግሞ ለማንም አይጠቅሙም ልክ አትጋቡ ልክ ስትያዙ ያኔ ልጆቻቸው በመካከል ሊጎዱ ስለሚችሉ ያው እንዳልኩሽ ብታገኝም ላንቺ ባል ታገኛለች እንጂ ለልጆች የሚሆን አባት ሰላም አታገኝ የዛሬ ወንድ አብዛኛው ወንድ ደግሞ ለልጆቻቸውም አልሆኑ እንኳን ለሰው ልጆች ማለት ነው። ያው አንዳንድ ጥሩዎችም አሉ፣ አብዛያው ወንዶች ግን ብዙ አይደሉም ማለት ነው። እና እንኳንም ደስ ያለሽ የበልቤ ነው የነኩ ሲገናኙ ያ ሰላም እኛንም ያገናኘ ቤተሰብ ቅመሞች በጣም ቅመሞች። ማነው ማነው ሶሚያ ቤተሰቦቿ ጋር ሲገናኝ ያስደሰተው? ላይክ ላይክ ላይክ እያደረጋችሁ ማነው የሶሚያ መገናኘት ያስደሰተው? ላይክ በላይክ ግለጹ፣ በኮሜንት ምጻፉ ሀሳብ አስተያየታችሁን። አይኔ በጣም ነው ደስ ያለው፣ ልቤና የነኩት የእውነት። የአሁን እንደነገርኳችሁ እንደዚህ ወሬ አልችልበትም፣ የምሬ ነው ምላችሁ። ግን ቪዲዮዋቸውን ሳይ የእውነት አልቻልኩም፣ በአይኔ የመጣው ማለት ነው ከናፈቁ ቤተሰብ ጋር ከረዝም ዓመታት በኋላ እንደዚህ ሲገናኙ ደስ ይላሉ። ወንድሜ ያቀኝም ያቀኛ አያለች ነበር። አውቋታል፣ እንዲ ራይ ያውቃታል። መቼም ነፍስሽን ጋውቀሽ ከሚሆነ የምትሄጅ ማለት ነው። እና ወንድሟ አውቋታል። እናቷም አዘርም ሲያሳዝኑ እና እንኳን ቤተሰቦች ጋር ተገናኘሽ በሰላም በጤና ማለት ነው። ልጆችን መላሽ ያሳድግልሽ። ባልሽ መንገድ ላይ ያስታርቃችሁ። ታረቁ ነው ሚሉ እስክል በኮመንት በሉ። ታረቁ ታረቁ በሉ። እኔ የምኞቴ ነው እንዲታረቁ ማለት ነው። እና ሷም የጀግናናት ምንም የማይበግራት ማለት ነው። ጀግናናት የሆነት ሁለት ልጆቿን ይዛ እሰቡት ከየመን ወደ ኢትዮጵያ ማለት ነው። እና እንኳንም በሰላም ሀገርሽ ገባሽ። ሀገራችን ለም ሰላም ትሆንልን። የሰላም የፍቅር ሀገር ትሆንልን ሀገራችን ኢትዮጵያ ትለምልም፣ ሰላም ትሆንልን። የትም እንደሆነ የት ዙረን ዙረን ከአገራችን ስለ መግቢያችን፣ መቼም ማንም ሀገሩን የማይናፍቅ የለም። ያው ምን ይሽ የተባለ እንጂ ማንንም ሰው ሀገሩን የማይናፍቅ የለም። እና ስለዚህ እምናፍቅን እምናፍቅ ሀገራችን ኢትዮጵያ ሰላም ትሆንልን። ከክፉ ነገር ጣሪ ጠብቃት እና ደስ ብሎናል። ሱመያ ማለች ነው ቤተሰቦች ከተገናኝ ስለተገናኘሽ ሁላችንም ደስ ብሎናል። እኛንም ያገናኛል። የመጣን ቅበሞች እና በጣም ደስ ይላል። ጀግናነች መያ በርቺ፣ ጠንክሪ። ጉዞ ወደ ፊት ልጆች ከባለ ልጆች ለማላ ያሳድግልሽ። ጀግናነሽ አንቺ እጅ አትሰጭም ለምንም ነገር ብያስባለሁ። እና ጀግናነሽ። ይበርቺ፣ ይበርቺ፣ ይበርቺ። እኛም ሁላችንም ጀግና እንሆን ማለት ነው። በአሁኑ ሰዓት ከማንም መከጀል ከማንም ጥገኛ መሆን የለብንም። ሁላችንም ራሳችንን መቻል፣ ራሳችንን ማስተዳደር፣ ቤተሰቦቻችንን ማስተዳደር አለብን። ሁላችንም ማለት ነው። በአሁኑ ሰዓት አንዱን አንዱ ጥገኛ የሰው ጥገኛ ከሆናቸው ከሰው በታች ነው የምትሆኑት ማለት ነው። ስለዚህ ሰርተን፣ ችግርም ሲደርስብን፣ ደስታም ሲመጣብን፣ ሁሉንም ተቋቁመንም ጠንካራ ሴት መሆን አለብን ማለት ነው እና እኛ የቤተሰብ ኃላፊነት መውሰድ ያለብን የልጆቻችን እንዲሁም የሁሉም ማለት ነው። እኛ ሴት ነን እና አንገታችንን እንደፍተን ምናምን ምናምን የሚባል ያድሮ ቀረ። ባሌ ያስተዳድረኛ፣ ባሌ ይሰራል ምናምን ነው ያድሮ ቀረ። እና እራስሽ ማስተዳደር አለብሽ። ባልሽ ሄዴ፣ መጣ፣ አገባ፣ ፈታ፣ በቃ አንቺ ጠንካራ ካልሽ ምንም አይበግርሽም። ግን የእሱን እጅ ማያት የለብሽም። የወንድ እጅ ካያችሁ አለቀላችሁ። በአሁኑ ሰዓት የወንድ እጅ ማያት የለባችሁም። እራሳችሁ ሰርታችሁ ነብሳችሁንና እንዲሁም ቤተሰቦቻችሁን ማስተዳደር አለባችሁ። ጠንካራ ሴት መሆን አለባችሁ። እና ለዛሬው ይህን ነበር ይሽላችሁ የመጣሁት። እስከ መጨረሻ ስለተከታተላችሁን ከልብ ነው አመሰግነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።